ደንጌሳት ከመስቀል በፊት የሚከበር የሶዶ ክስታኔዎች ሌላኛው መስቀል ነው። ደንጌሳት የቃሉ ፍቺ ደንጋሳ ከተሰኘው ባህላዊ የጎመን ክትፎና አይብ መመገቢያ ውብ የሸክላ እቃ ጋር የሚገናኝ መሆኑን ታሪክ ያስረዳል። ደንጋሳ በየዓመቱ በደንጌሳት ዕለት በዓል ብቻ ነው ከውቡ የጉራጌ ቤት ግርግዳ ላይ የሚወርደው። በዕለቱም ከሌሎች የመመገቢያ ቁሳቁስ በተለየ መልኩ ተጸርቶ ተውቦና ተሽሞን ሆኖ ይሰናዳል በቅቤ የራሰው የጎመን ክትፎ ከአይብ ጋር በቆጮ ታጅቦ የሚቀርብበት በመሆኑ ትዝታውን ለአመት የሚዘልቅ ያደርገዋል። የጉራጌ መስቀል ሃይማኖታዊ ቀለሙ እንዳለ ሆኖ እስከ ጥቅምት አምስት እንደ አዳብና ባሉ ልዩ ልዩ ደማቅና አጓጊ ባህላዊ ክንዋኔዎችም የታጀበ መሆኑ ልዩ ያደርገዋል። በዚህም ደንጌሳት የመስቀል በዓል መግቢያ ወይም ማብሰሪያ ተደርጎ ይወሰዳል። ዛሬ እዚህ አዲስ አበባ አየር ጤና አካባቢ እንገኛለን። የደንጌሳት በዓል በምን መልኩ ይከበራል፣ የሴቶች ሚና እንዴት ያለ ነው የሚለውን ወደ ውስጥ እንገባና አብረን የምንከታተል ይሆናል። አብራችሁ ቆዩ። የክስታኔ ሴቶች እህትማማች ማህበር ይባላል። ከ12 ዓመት በፊት ነው የተመሰረተው የተመሰረተው በክስታኔ ጉራጌ ልማት ማህበር ስር የክስታኔ ጉራጌ ልማት ማህበር አባሎች በሆኑ ሴቶች ነው የተጀመረው። አሁን የሴቶቹ በብቻው ደንጌሳትን እንደ በዓል አድርጎ ለማክበር ከስምንት ዓመት በፊት ጀመረ። ሁለት ጊዜ እንዳከበረ ኮቪድ መጣ። ከኮቪድ በኋላ ተቋረጠ። ያለፈው ዓመትና ደግሞ ዘንድሮ ይሄውና ደንጌሳትን እያከበረ ነው። ደንጌሳት የልጆች ደመራ፣ በልጆች ደመራ ቀን የሚበላ የጎመን ክትፎ ነው። በዚህ ቀን ማምሻ ላይ ደመራ አቀጣጥሎ ልጆች ሲገቡ ቤት የጎመን ክትፎ አለ። በጣባ እያንዳንዱ

ወልቀነ ስለ ሴቶች የሴቶች ቀን እንደማለት ነው። በዛ ዙሪያ ደንጌሳት ደግሞ የመስቀል በዓል ነው። ያንን ደግሞ የሚያዘጋጁት ሴቶች ናቸው። አሁን ሴቶች በሴትነታችን ብቻ ሳይሆን የማዘጋጀው ህብረተሰቡ በመጥራት ከህብረተሰቡ ጋር ባህሉን አድምቆ እና አጉልቶ ለማሳየት አብሮነትን በዛው ለማስተባረ ተመልካቾች እንግዲህ ዛሬ የደንጌሳት በዓል የሚከበርበት ዝግጅት ላይ ነው ያለነው። ይህ ዝግጅት እንግዲህ ለትውልድ ይህንን ባህል ታሪክ ለማስተላለፍ ትልቅ አስተዋጽኦ እንዳለው ያነጋገርናቸው ሰዎች ነግረውናል። እንግዲህ የጉራጌ ማህበረሰብ እጅግ በጉጉት የሚጠብቀው የመስቀል በዓል ነው። እንደምትመለከቱት የጉራጌ ማህበረሰብ ይህንን የጣባ ወይም ደግሞ ሸክላ ለምግብ ማስቀመጫነት ይጠቀመዋል። በተለይ ቆጮ ክትፎ ጎመን እንዲሁም አይብ የጉራጌ ባህላዊ ምግቦች ኖሩ ይታወቃሉና፣ ውስጥ ደግሞ እንገባና የተዘጋጀው ምግብ ምን ይመስላል በምንስ ነው የሚመገቡት የሚለውን እንመለከታለን። አብራችን ቆይ። እንዴት ናችሁ? እንኳን አደረሳችሁ። እንዴት ነሽ? ሰላም ነን። አድጭ። እሺ እንዴት ናችሁ? እንኳን አደረሳችሁ። በጣም አምሮባችኋል? እያየን ነበረ በጣም ደማቅ ዝግጅት ነው ያለው እና እዚህ ጋር ደግሞ ውስጥ የተዘጋጁ ምግቦችን ምንድነው የሚለውን ከምንደ የተሰራው የሚለውን ነገር ደግሞ ጠጋ ብለን ነግሪኝ ነው እሺ ከየትኛውን ጀምር ደስ ካለሽ ከዝኛ ጀምር ከትልቁ እሺ እዚህ ጋር ክትፎ እየተመለከት ነው እዚህ ዛ ድረስ ያሉትን ልዩነታቸው ምንድነው አይብ ይታየኛል ተመሳሳይ ነገር እና ከምን ከምን ነው የሚሰራው? ምንድን ነው የሚጨመርበት ቅመሞቹ የሚለውን ደግሞ ንገሪ። ይሄ ልዋወሻት ይባላል። ልዋወሻት ማለት በጎመን በቅቤ አይቡ በጣም ደርቆ የሚሰራ ነው። ልዋወሻት ማለት በእርጥብ ጎመን የሚሰራ ነው። በእርጥብ ጎመን የሚታሽ ነው። ይሄ ደግሞ ጥሬ ክትፎ ነው። ይሄ እንደምታዩ ጎመን ነው፣ የደቀቀ ጎመን ነው። ጎመን ክትፎ የሚባለው የደቀቀ ጎመን ነው። ይሄ ደግሞ እንደምታዩ መጫቤ ነው። መጫቤነው ያን ያልፈለገ በምጥምጣ በኮሮሪማ በጨው ተደርጎ የሚዘጋጅ ነው። ይሄ ደግሞ ከሼ ይባላል። ከሼ ማለት የደረቀ ጎመን ታሽቶ ቀድሞ ረጅም ጊዜ አድርቀን አዘጋጅተን ነው የሚያስቀምጠው፣ እና በሱ የተሰራ ሌላ ስያሜ ያለው እንትን ቆቀሴ ሲባል ሰምቻለሁ። አዎ ቆቀሴ ሌላ ስሙ ነው። አዎ ሁለት ስም አለ። ይሄ ደግሞ እንደምታየው ትኩል ነው የበሰለ ስጋ ደቆ ትኩል በደረቁ ተጨምቆ የተዘጋጀ ነው። እንግዲህ ይሄ በዓመት አንድ የምናዘጋጀው ነው። ለቤተሰቦቻችን በጣም የኛ ለየት ያለ በዓል ነው። ይሄ ነው ማለት ነው። በነገራችን ላይ መስቀል ማለት በራሱ ለክስታኔ ምርቃት፣ መስቀል ማለት ምርቃት ማለት ነው። ለምን መሰለሽ? ይሄ የምለው ዛሬ የምታየው የክስታኔ ማህበረሰብ ክስታኔ ጉራጌ ማህበረሰብ ሰፍቶ በስቶ በእውቀትም በሀብትም በጥበብም በስልጣን በጣም በሱ የምታየው ከምን የተነሳ መስለሽ ከምርቃት የተነሳ ነው። ድሮ በባዶ እግሩ ያለው በቅሎ ተከራይቶ ፈረስ ተከራይቶ ኩራዝ ላምባ ይዞ ብረት ምጣድ ይዞ ቡና ይዞ ስኳር ይዞ ቤተሰቦቹ ጋር ይገባል። ቡሉ እኮ ይልብዙ። ስለዚህ እናት ማታ መብራት ሲበራ ብርሃንህ እንዲህ ይታይ ይባላል። እናትና አባት እኮ ሲለብሱ እንዲህ ሰውነትህ ሙቅ ይባላል። ሲበሉ እንዲህ የምትበላው የማታ እራት ይስጥህ ይባላል። በነገራችን ላይ መስቀል ቅርጫት አድርጎ ቤት ከማስገባት በፊት ማን ነው ባል የሌላት ሲሞተባት ማነው የድሃ የደሃ ቤተሰብ ማነው የሚያመጣለት ልጅ የሌለው ተብሎ ታይቶ ለሰፈሩ ሁሉ ከቅርጫው ላይ ይከፋፈላል እዚች ካነሰ ቤት ሌላ ነው የሚታረገው እና በዚህ ልክ የሚተጋገዝ እና በፍቅር የሚታይ ማህበረሰብ ስለሆነ ቤተኛው ብቻ አይደለም በሰፈሩ ሁሉ እጅግ በጣም የተመረቀ ነው። ያበማል ያበማል። ሰብሰባኛ የሰላም ሰብሰባ ይሁን፣ ክስታኔ ይብዛ። ነገር ላቀተኛ ተመልካቾች እንግዲህ በጉራጌ ማህበረሰብ ዘንድ በድምቀት ከሚከበሩ በዓላት አንዱ የመስቀል በዓል ነው። መስቀል ዋናው መስቀል ከመለሱ በፊት ደግሞ ደንጌሳት በሚል የመስቀል መዳረሻ የሚከበረውን ትልቅ በዓል ነው ዛሬ ያስቃኘ ናችሁ። ያው እንደ ገጠሩ ባይሆንም እዚሁ ከተማ ለልጆች ለትውልድ ለሌሎችም ሰዎች ታሪክን ባህልን ለማሳወቅ የተዘጋጀ ሁነት ላይ ነበረ ኑ ክትፎን ጠጣ በሚል የተዘጋጀ ሁነት ላይ ተገኝተን ነው በዓሉን ያስመለከት ናችሁ። የተለያዩ ዝግጅቶች ነበሩ። ባህላዊ ምግቦች በምን ይቀርባሉ፣ እንዴት ይሰራሉ፣ እራሱ ደንጌሳት ምን ይመስላል የሚለው ያለውን አስቃኝተናችኋል። ስለ ስለተከታተላችሁ እናመሰግናለን። ለበዓሉ አክባሪዎች በሙሉ መልካም በዓል ሆኑላችሁ።